ምን አለ ብሩኬ ባላየው ነው ያልኩት። ባያየው ብዬ ነው የተመኘሁት። ባያየው በቃ ብዬ እኔ ማቀው የአንገታ ብሉን ሲያደርግላት እኔ እሷን ብሆን ኑሮ አውጥቼው ቡጭቅጭቅጭቅ አርጌ ፊቱ ላይ ነበር። እንግዲህ ቤተሰብ ትላንትና የተሰራውን ነገር አይታቸዋል። በጣም የሚያሳዝን ነገር ነበር የተሰራው። ያው ሃይሜ የማይደረግ ነገር አድርጋለች። በጣም የሚያሳፍር ነገር በጣም የሚደብር ነገር በጣም ብዙ ኦዲንሶችን ያስለቀሰ ነገር ነው ያደረገችው። በጣም አዝኛ ያለሁ ይህን ቪዲዮ ምን አለ ብሩኬ ባላየው ነው ያልኩት። በሀያየው ብዬን የተመኘሁት በሀያየው በቃ ብዬ እኔ ማቀው ዙሪ ስላት ብሩኬ እሷ ዙራ ብሩኬ ሲያደረግላን ነበረ ከዚህ ከማይረባ ከዚህ ከማይረባ ብሩኬን ለማጥፋት ከሚፈልግ ብሩኬን ለመግደል ብሩኬን ከሚዲያ ለማጥፋት ለሚፈልግ ሰው ጋራ ሀይሚ አብራ መሆኗ በጣም ያሳፍራል። በጣም ያሳዝናል። እኔ ሀይሚን በዚህ መልኩ አልጠብቃትም። ሀይሚን በጣም ነው መወዳት፣ በጣም ነው ማከብራት። ግን በእንደዚህ አይነት መልኩ እራሷን ዝቅ አድርጋ ከማይረባ ሰው ከማይመጥናት ሰው ጋራ አብራ መሆኗ በጣም ያሳፍራል። በጣም ነው የሚያሳፍረው። እውነት አዝኛለሁ። በጣም በጣም ብዙ ልጆች አልቅሰዋል። በጣም ብዙ ልጆች ተናግረዋል በቲክቶክም ሆነ በዩቱብም በጣም ብዙ ልጆች ተናግረዋል። በጣም የሚገርማችሁ ነገር ይሄን ነገር ብሩኬ ቢያደርገው ኑሮ ይሄኔ እኔ እንጃ፣ ብሩኬ ለሶሲ የአንገት አብሮን ልክ ለሀይሜ እንዳደረግ ለዳኔ ብሩኬ ቢያደርግ ኑሮ ስንት ነገር በተነገረው ስንት ነገር በተሰደበ። ግን ሁሉንም ሸፋፍንን አናልፍም። በቃ መሸፋፍን የለብንም ከዚህ በኋላ መናገር ያለብንን እውነታውን ይዘነው መናገር ያለብን ሃይሜ አጥፍታለች አሁን አጥፍታለች በትላንት ነው ስራ በጣም አጥፍታለች ለብሩኬ ማይገባውን ነገር ነው ያደረገችው ብሩኬ በአሁኑ ሰዓት ያለበትን ቦታ ብታውቁ በጣም ነው የሚያሳዝናችሁ በጣም ያሳዝናል ቤት ዘግቶ ነው ያለው ትላንትና ማታ በጣም አልቅሽ ያለው በጣም ተበሳጭቼ ነበረ እግዚአብሔር ስጣት ማሂ ማንኛውም ሰው ሲደውላት ታነሳለች ማሂ ጋር ደውዬ ነበረ ብሩኬ ደህና ነው፣ ይሻላል። ግን ከማንም ጋር ማውራት አይፈልግም፣ መናገር አይፈልግም። በቃ ብቻውን ራሱን ማሰብ ነው የሚፈልገው። የራሱን ውሳኔ ለመወሰን ያኔ እንዴት ምን እንደሚደረግ ለማድረግ እየተጣጣረ ነው ያለው። ራሱን ለመመለስ እየፈለገ ነው ብላለች። እና ደህና ነው፣ ምንም አይልም ብላለች። እግዚአብሔር ይመስገን። እኔ ምለው ጥሩ ጥሩ ጓደኞች አሉት። ባካችሁን ሄዳችሁ ከብሩኬ ጎን መቆም አለባችሁ። በአሁኑ ሰዓት በጣም ነው የሚያሳዝነው። ብሩኬ በሌለበት ብሩኬ በሌለበት አዳሜ ምድረ እከካም የእሱ ጓደኞች የዳኒ ጓደኛ የሚባል አንድ አለ። ይሄ ግማታም ዳኒ ደግሞ ግማታም ሲል ይቅርታ፣ ዳኒ የሚባል ሰው አለ። ብሩኬ በሌለበት ቦታ ስሙን መጥራት ማንኛውም ሰው አይፈቅድላችሁ። እሱ እናንተ እርቋቸዋል። እናንተ ከራቀ በኋላ ስሙን እየጠራችሁ እንደፈለጋችሁ የመናገር መብት የላችሁ፣ መብት የላችሁ የሚብሩኬን ስም መጥራት። ከእናንተ ጋር አልመጣም፣ አልሰራም ቪዲዮ ከእናንተ ጋር። እራሳችሁ እንችላችሁ ስሩ፣ የእሱን ስም አትጥሩ እንዴ። ጓደኞችም የሱን ስም እየጠሩ ይቦጭቁታል። እንደዚያ አደረገ። አንተም ዳኔ ይባለው እዚህ መጡ፣ ከሚ ለሀይሚ ዳኔ ብሩኬ እንደዚህ ምናምን ይላል። እንዴ ምን ጉድ ነው ልጁ በሌለበት ምትቦጭቁት? ልጁ በልሎት አትናገሩ። እኔ እኔ ዳኒ መናገር እኔ ዳኒ መናገር አልፈልግም። እኔ ራሴን የሆነች ሰው ነው የምናገረው፣ ሀይሚን ነው የምናገረው። ሀይሚ በጣም አጠፍታለች። ትላንትና በጣም ነው ያጠፋችው። በጣም ብዙ ሰው ነው ያስለቀሽው። በጣም ብዙ ኦዲንስ ነው ያስለቀሽው። ትላንትና በትላንትናው ስራሽ አንዳንድ ሰዎች አላቸው፣ ጥንቁልና ነው ጥንቁል አርጎባት። የምን ጥንቁልና ነው የምን ጥንቁልን የምታወሩት? ሰው መራቅ ከፈለገ መራቅ ትችላለች። መራቅ ከፈለገች ትላንትና የአንገት ሀብሉን አምጥቶ ሲያረግላት አይንሽን ጨፍኝ ሲላት እኮ የአንገት ሀብሉን ሲያረግላት እኔ እሷን ብሆን ኑሮ አውጥቼው ቡጭቅጭቅጭቅጭቅ አርጌ ፊቱ ላይ ነበር መረውርበት። እኔ እሷን ብሆን ምንም ከብሩኬ ጋር ቢጣሉ ምንም ከብሩኬ ጋ ትንሽ ቢራራቁም ሀይሚ እንደዚህ ማድረግ የለባት ለዚህ ከማይረባ ሰው ጋር ሁና የአንገት ሀብል ማድረግ ይሄ በስድስት መቶ ብርና በአራት መቶ የሚሸጥ የአንገት አብሌ ብር እንግዲህ ኛ አዲስ አበባ ላይ እናቀል ብር በጣም ርካሽ ነው። በአራት መቶ ና በአምስት መቶ ገዝቶ መቶ አንገትሽ ላይ ስላሰረ እኔ እንጃ እኔ እንጃ። ሀይሚን በጣም ነው እውነት። ለምን እንደምትወርጂ አላውቅም። ከእንደዚህ አይነት ሰው ጋራ ለምን እንደምትወርጂ ራሽ እንደምታዋርጂ አላውቅም። እግዚአብሔርን ነው ምላችሁ። ትላንትና እኔ ኮሜንት ማየት ያስጠላኝ ኮሜንት ማየት የሀይሚ ቤት ገብቼ ኮሜንት ማየት ዘገነነኝ ቤተሰብ ዝግንን ያለኝ ሀይሚ ስትሰደብ ማየት አልፈልግም። ሀይሚን ሲያዋርዷት ማየት አልፈልግም። ሀይሚ መሞት አለባት፣ ሀይሚ መገደል አለባት፣ ሀይሚ ቆሻሻ ነች፣ ሀይሚ እንደዚህ ነች ብሎ ሲሳደቡ በጣም ነው የሚሰማኝ። በጣም ነው ያዘንኩት። ለምን መሰለሽ? ከማይረባ ሰው ጋራ ስላዋረርሽ ራሽን፣ ከማይረባ ሰው ጋራ ስለወረድሽ አብረሽ፣ በጣም ነው ያዘንኩት። እግዚአብሔርን ነው የምላችሁ ቤተሰብ አይገባሽም። አንቺ ዳንኤል አንቺ አይገባም። አንቺ በጣም ጥሩ ነሽ። አንቺ በጣም ንጹህ ልጅ ነሽ። አንቺ በጣም ምስኪን ነሽ፣ የዋህ ነሽ። የዋህነት ያጠቃሻል። ይሄን ደግሞ አንቺ ይሄን በእንደዚህ ዐይነት መልኩ ደግሞ እንደዚህ ሁሌ መጠቃት የለብሽም። ሼም ነው እንዳትሉኝ። ማንም ሰው በህይወቱ ሼም ሼም ብሎ ሁሉ የሚያጠፋው ነገር የለም። ሼም አይደለም ይሄ። እኔ የምወደው ሰው በሩን ዘግቶ ተኝቶ ከራሱ ጋር እያወራ፣ እኔ ከማንም ከማይረባ ፍቅረኛዬን ከሚጠላ ሰው ጋር መጥቼ የአንገት ሐብል ሲያደርግልኝ እሺ ብዬ አልቀበሉም። ይሄ በጣም ትልቅ ጥፋት ነው። ይሄ አሳፋሪ ነገር ነው። ይሄ ቅሌት ነው። ሀይሚዬ ሄድሽ፣ አይገባሽም ላንቺ። ሀይሚ ከእነዚህ ሰዎች እራቂ። አንቺን ሊያጠፉሽ ነው የመጡት። አንቺንም ብሩኬንም ሊያጠፉሽ ነው የመጡት። ዓይኑ ላይ ሸር ይታይበታል። ዳኒ ዓይኑ ላይ ሸር ይታይበታል። በነገራችን ላይ ዳኒ ይህንም አደረክ አላደረክ፣ አንተ ግሽጣ ራስ፣ አንተ አንበጣፊት ሃይሚንና ብሩኬ አይለያዩም። አንተ ስላደረክ ይሄ በአራት መቶ እና በአምስት መቶ ገዝተህ ያመጣውን ብር አንገቷ ላይ ስላደረግ ሃይሚን ያገኘሃት እንዳይመስልን። አንተ ጉርጥፊት ማለት ነው፣ ጉርጥ ፊት። አንተ እኮ ጭንቅላት ቢዘቀዘቀው እንቁራሪት የምትመስል ሰው ከና እንቁራሪት የምትመስል ሰው ከብሩኬ ጋር ተወዳድረ ብሩኬን ለማናደድ የምታደርገው ጥረት በጣም በጣም እኔ እንጃ። ለነገሩ አንተ ምን ታደርክ? ሃይሚ ነች ፊት ይሰጠች። አንተ ምን ታደርክ? አንተ ምን ታደርክ አንተ ምን ታደርግ? እኛንም ኮኖ እየተሰደብን ያለ ነው። እኛ ምንን እየተሰደብን ያለ ነው። እኛ ምንን እየተቃጠልን ያለ ነው። ደሞ እናንተ በጣም የሚገርም ነገር ነው። አንዳችሁ ሄዳችሁ የእነዚህ የማና ስሟች ለነገሩ ሶሲ ምን አደረገች? ሄዳችሁ ላይክ እንዳታደርጉለት ቪዲዮ ብለቅም እንኳን በነሱ ላይክ አታርጉ። ለምንድን ላይክ የምታርጉት እናንተ? ለምንድን ላይክ ምታርጉ ዳንዊት? ሄዳችሁ ላይክ ምታርጉ ሰዎች? የራሱ ሰው ያርግለት፣ ግን የጨረቃ ፋሚሎች ውስጥ ሄዳችሁ ላይክ እንዳታርጉ ላይክ እንዳታደርጉ፣ ሰብስክራይብ እንዳታደርጉ። አንሱ አላችሁም ግን እንዳታደርጉ ሰብስክራይብ ታደርጉ። አይነሳም ሰው ያደረገውን አያነሳም። ግን በቃ ላይክ እንዳታደርጉ። ስታዩ እየተቃጠላችሁ እያያችሁ ላይክ ታደርጋላችሁ። በጣም ነው የሚገርመኝ። ዳን የምትላችሁ አንድ ሰው ላይክ እንዳያደረግ፣ እውነቴን ነው የምናገረው። እና በተረፈ ብሩኬ እግዚአብሔር እንግዲህ ዛሬ ይመጣል ብዬ አስባለሁ፣ ከማናት ስሟ ጋር ከሶስት ጋር ዛሬ እርግጠኛ ነኝ። ብሩኬ ዛሬ ቪዲዮ ይለቃል። እግዚአብሔር በሰላም ያምጣው። በጣም ነው የምንወደው፣ በጣም ነው የምናከብረው። ክብርልን ብሩኬ፣ እንወድሃለን። በሰላም እንድትመጣልን እንፈልጋለን። እንግዲህ ሁሉም ነገር ተሳብቶ ማክሰኞ፣ ነገ ማክሰኞ ነው ተብሏል። የሆነ ነገር ይፈጠራል ተብሏል። እስቲ እናልና አብረን ለማንኛውም ቤተሰብ ቻ ወዳችሁ ላይ ይሄን ቪዲዮ በእናታችሁ ላይክ አድርጋችሁ የሚያደርሱልኝ፣ በእግዚአብሔር ላይክ ለምንድን ማታረጉት የማትፈልጉት ሰው ጋራችሁ ላይክ ታረጋላችሁ። እንደዚህ እንደሚናገር ሰው ላይክ አታረጉም። ላይክ አርጉ እስቲ፣ በደንብ አርጋችሁ ላይክ አድርሱልኝ።